አሰላሙ ዓለይኩም ረህመቱላሂ በረካቶች ወድና የተከበራችሁ ድ ቻናል ቤተሰቦች እንደት ናችሁ? እንዲሁም ክርስቲያን ወንድሞቼን ሰላም ብያለሁኝ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሸር አድርጉ። እቃ ማዘዝ የምትፈልጉ እዘዙን። ዛሬ ደግሞ እንግዲህ ምን መጣሁ መሰላችሁ? እንግዲህ በድሮ ባህል መጥቻለሁ ማለት ነው። ላሳያችሁ የምትፈልጉን ካላችሁ መስራት የምችለውን እሰራላችኋለሁ። መስራት የማልችለውን ደግሞ አልችልም። መግዛት የምትፈልጉም ከዚህ ውስጥ ግዙይ ማለት ነው። ኦሪጂናል ነው። እንግዲህ ይሄ የስንት ዓመት ማለት የስንት ዓመት እንደዚህ እጅ ስራ ማለት ነው ዩ ይሄ እንደምታወት የድሮ ረከቦት ትሪ፣ ትሪም ያለብሳል። ይሄ እንጀራ እንደምታወት የሚያምር ነው። እስኪ እንግዲህ እንዲህ አድርጌ እሰራለሁ የምትይ ሴት ካለሽ እኔ ማለት ነው። ይህ ምሳሌ እኔ ብታዙኝ አሁን እሰራላችኋለሁ ማለት ነው። በቃ እንደዚህ አድርጌ መስራት እችላለሁ። እንደገና ደግሞ ይሄን መግዛት የምትፈልጉ ይሄንን ግዙኝ። ምክንያቱም የሞሰብ ወርቅ ነው፣ በጣም አሪፍ ነው። እንደምታዩት እዩት። አሁንም ብታዙኝ ይሄንን እኔ እሰራላችኋለሁ ማለት ነው። እንደዚህ እንደነዚህ አይነት ይቺ የረከቦት ናት። ይሄው እንደምታዩት በዚህ መልክ አሁንም ብታዙኝ ይሄን መስራት እችላለሁ። እዘዙኝ። እንደዚህ የቡፌ ቁርጥራጮች እንደምታዩት በጣም ነው የሚያመምሩት። እውነን ለመናገር ራሴን ለማጋነን ነው እንጂ ስማር አስረኛ ክፍል ስማር ነው ይሄን የሰራሁት ማለት ነው። እዩት ለቡፌ እየተባለ እዛ ሰዓት ሰራሁት ማለት ነው። እንደዚህ እንደምታዩት በዚህ ይሄንንም በእንደዚህ ዲዛይን ብታዙኝ ቆንጆ አድርጌ እሰራላችኋለሁ። ወይም የሶፋ የቡፌ ነው፣ ሶፋችሁ ላይ ጣል ማድረግ ትችላላችሁ። ቡፌ ላይ እንደዚህ ግድግዳ ላይ፣ ገጠራማ አካባቢ ደግሞ እንደዚህ ግድግዳ ላይ ይሰቀላሉ። ይቼ የሚስማር ናት፣ እዛ ላይ ማለት ነው። እንደዚህ ይሄ እንደምታዩት የትሪ ነው። አሁንም በዚህ ዲዛይን ካዘዛችሁኝ መስራት እችላለሁ። እንደምታዩት በዚህ ማለት ነው። እዩት እንዳርጌ እሰራላችኋለሁ ነው። ይሄው እዚህ አካባቢ እንደምታዩት በጣም ያምራለው። ነው ለማናገር ይሄ ሁለት ነው ያለኝ እዚህ ጋር ይሄው አንዳለኝ። ይሄው ይሄ ማለት ነው የጀበና የጀበና ማሰራት ከፈለጋችሁ ይሄው እንደዚህ አድርጌ ቆንጆ አድርጌ አሁንም የጀበና እሰራላችኋለሁ ማለት ነው። ግን አድካሚ ነው ስራው ታውቃላችሁ። ይሄ አሁን የጀበናው ምሳሌ ይሄ ይሄ ደቂቃ አይወስድም። እዚህ አካባቢ ላይ ስትደርሱ ይሄ ወርዳ ማድረጉ ትንሽ ጊዜ ይፈልጋል። ይሄ ቅድም ላይ ያሳየኋቸው ነው። ይሄ ዲዛይን ተመሳሳይ ነው። እነዚህ ማለት ነው ተመሳሳይ ናቸው እነዚህ ቅድም እንዳሳየኋቸው ይሄ ተመሳሳይ ነው። እንደምታዩት ፍራዋል ነው ይሄ እም ይሄ እንደምታዩት ይሄ እንደዚህ እንደነገርኳችሁ የቡፍ ቁርጥራጭ ነው ይሄም፣ ይሄ እንኳን ብዙ አላማረኝም። ያው ይሄንንም ራሴ ነኝ የሰራሁት። አሁንም ካዘዛችሁ መስራት እችላለሁ፣ እንደነገርኳችሁ ራሴ ሰርቼ በፈለጋችሁት ይሄ እንደምታዩት እዚህ ጋር የረከቦት ነው መሰለኝ። ይሄን ደግሞ የረከቦት ብዬ ነው የሰራሁት። እንደነዚህ ይሄ ይሄ እንደ አይነ ነው ይሄ የሞሰብ ወርቅ የትንሿ ሞሰብ ወርቅ። ይሄን መግዛት የምትፈልጉ ልጆች እኔ ሞሰብ ወርቅ አልፈልግም፣ በቃ አልፈልግም፣ ዝም ብዬ ሰራሁት። ድሮ ሞሰብ ወርቅ ነበረን፣ አሁን ላይ አልፈልግም። ሙሰጆ ሲሉ ከገጠር አልፈልግም ና ያልኳቸው ቀረዛው ማለት ነው። እንደዚህ ቅድም እንዳሳየኋቸው እንደነዚህ እንደነዚህ በጣም የሚያማምሩ ይሄውላችሁ እንደዚህ አድርጌ እሰራላችኋለሁ ማለት ነው። ይሄ ቅድም አሳይቻችኋለሁ። ይሄንን ግን አላስታውሰውም። ሰው ሰጥቶኝ ይሁን አላውቅም፣ ግን እኔ ይሄንን አልሰራሁትም። ለምን ዋሻችኋለሁ? የኔ አይደለም። ስሪ ካላችሁ ግን እሰራዋለሁ ማለት ነው። አይቼ እንደነዚህ እንዲያማርጌ እሰራላችኋለሁ። ይሄው ተደራራቢ ነው። ይሄ እንደምታዩት የሚያማምር ነው። ይሄ እንደምታዩት የድሮ ፀሐይ ግባት እየተባለ ነው የሰራ ነው። እንግዲህ ይሄ ይሄ ይሄ እንደምታዩት ቅድም ያሳየኋችሁ ነው፣ ፍራወር ነገር ። ይሄ ቅድም አይታችሁታል፣ ይሄም አይታችሁታል። ይሄ ደግሞ እንደዚህ ክሩ ይሄን በጣም ነው የምወደው። ይሄ በዚህ ክር ማለት ነው። በዚህ ክር የእንጀራ ሞሰብ ብታሰሩ፣ ለእንጀራ ሞሰብ እኔ አሁን ለራሴ ሰራለሁኝ፣ ኢንሻአላህ። በዚህ ክር የእንጀራ ሞሰብ ሰርቻ ያሳያችኋል። በጣም ነበር የምወደው፣ ሰርችም ነበር። ቤት ግን የት እንደሄደ አላውቅም፣ አጋጣሚ ሆኖ የለም። ነበረ ግን የለም። እንደዚህ እንደምታዩት የሚያማምሩ አሉ ማለት ነው። እነዚህ እነዚህ ይሄንን ይመስላል። እጅ ስራን በተመለከተ ውድሮችዬ እዘዙኝ። ከዚህ ካሳየኋችሁ ውስጥ እንግዲህ ያልሰራሁት እጅ ስራ ይሄንን ነው። እንደነገርኳችሁ አልዋሻችሁም። ስሪው ካላችሁ ግን ልሰራው እችላለሁ ብዬ ገምታለሁ። ይሄ ይሄ ራሴ ነው። ይሄም ኔ አይደለም አእምሮኝ ። ገዝቼው ነው። ይሄንን በፍስማር ማለት ነው በቃ እና የሞሰብ የእንጀራ መሰብ ማሰራት የምፈልጉ ልጆች እሰራላችኋለሁኝ እዘዙኝ፣ ማለት ነው በአይነት። ይሄ ዲዛይን አሁን በጣም ነው የሚያምረው። እንደገና ደግሞ በዚህ ዲዛይን እንጀራ መሰብ፣ እኔ አሁን ለእንጀራ መሰብ ክሩን ያን ያሳየኋችሁን አድርጌ በዚህ ዲዛይን ለራሴ እንሻላህ እሰራለሁ። አሁን ቅርብ ቀን የለኝም ማለት ነው። ይሄ ራሱ በጣም ያምራል። ይሄም እንደምታዩት፣ ይሄ ደግሞ እያንዳንዱ ብቻ ለብቻ ይሰራና ይሰፋል ማለት ነው። ከዛ ደግሞ ሌላ ምን አሳያችኋለሁ፣ ስሪ እንዳትሉ ይጥልፍ ማለት ነው። ራሴ ነኝ የጠለፍኩት። እንደምታዩት ይሄ ቁርጥራጭ ፀሐይ ግባት ይባላል። እንደምታዩት እንግዲህ ስማር ነው ይሄ የሰራሁት። አስረኛ ክፍል ስማር ማትሪክ ተፈትኜ ማታ ማለት ነው፣ ቁጭ ስል ማታ ማታ ይህንን ሁሉ የሰራሁት ብታምኑም ባታምኑም። ይሄ ደግሞ እዚህ ጋ እንደምታዩት የትራስ ልብስ። ይሄን ይሄን መግዛት የምትፈልጉ ልጆች አሁን እሸጥላችኋለሁ፣ ምክንያቱም ምን አልፈልገውም አልፈልገውም አሁን። እናንተ መሬት ላይ መፈረሽ የምትፈልጉ ድሮ ታውቃላችሁ፣ ሳሎን ላይ ይፈረሻል። ይሄ ለአልጋ ልብስ ይሆናል። እኔ አሁን ለአልጋ ልብስ ሞክሬው ከሆነ ደስ ይለኛል፣ ግን የሚሆነኝ አይመስለኝም። ያንስ መሰለኝ አሁን ሳየው። ድሮ ግን አልጋ ላይ ስናነጥፈው ይሆን ነበር። እንደምታዩት ይሄን ራሴ ነኝ የሰራሁት። ላይ ነው የምላችሁ ስማር ማታ ማታ ማለት ነው። ማታ ቀን ትምህርት ነኝ፣ ማታ ይሄን ይሄን ስሪብትልኝ አሁን አልሰራም ለምትል በጣም ጊዜ ጊዜ ይወስዳል። ይሄ ያልጋ ልብስ ነው። የትራስ ልብሱ ይሄ ነው። እንደ ነገርኳችሁ ያልጋ ልብሱ ደግሞ ይሄ ያንስ መሰለኝ ላልጋ አሁን ያንስ መሰለኝ። በፊት ግን እናነጥፋለን። ግን አሁን ይሄ እምድር ፍራሽ የምትጠቀሙ ልጆች መጅልስ የሌላችሁ ከፍ ከፍ ያሉ ፍራሹ ይገዝታችሁ ይሄን ብታነጥፉ ለበዓል ለበዓል ማለት ነው እውነት ለመናገር በጣም ያምራል። እዩት። ከዛ ደግሞ የጠረጴዛ ተብሎ በዝሁ ወይኒ ይሄው እንደምታወት ዲዛይኗ አንድ አይነት መሰለኝ። ይሄ ይሄ ራሴ ነኝ የጠለፍኩት። እዚህ ጋር ደግሞ እንደምታወት ሌላ ዘንባባ። ይሄም በጣም ነበር የምወደው። ይሄም ያልጋ ልብስ ነው። የተነከረ ራሱ አይመስለኝም። ይሄ እኔ እንጃ የታጠበ አይመስለኝም። ምክንያቱም አሁኑ ራሱ ቢጠልፉበት ያስጠልፋል። መልሶ ተታጠበ ደግሞ ታውቃላችሁ ግጥም ስለሚል አይቻልም። ይቆይልናል። ይሄው እንደምታዩት ይሄ እዚ ጋ እንደምታዩት ዘንባባው አምስት ዘንባባ ነው። መሀል ላይ አንድ አለ። ይሄ ዳር ላይ ነው። እዚ ጋ ደግሞ ወደዚህ አንድ አለ። ይሄ መሀል እዚያ ወደ ደግሞ ጫፍ ላይ ዘንባባ እዚህ ዘንባባ አምስት ነው። ይሄ ማለት ነው አምስት ቦታ ላይ ከዛ ያልጋል ማነው የትራስ ልብሱ ደግሞ ይሄው እንደምታዩት አያምርም። ይሄ አለን አን እንጂ የትራስ ልብሱ ሁለት ነው መሆን ያለበት። አንድ እንዴት እንደሆነ አላቅ። ይሄ ደግሞ እንደምታው ጀምር ግን አልጨረስኩትም። የጠረጴዛ መሰለ አአ ልብስ ነ ሳፍቻው ግን ትራሱ አልተሰፋም። ይሁት እንደዚህም ማለት ነው። የጠረጴዛ እንደዚህ ይሆናል ማለት ነው። ይሄ መዚጋ መዝጋ በመኪና ይሰፋል ማለት ነው። ይሄ ነው። ይሄ ደግሞ የዛው ዘር እንደምታወት ቁርጥራጭ ይባላል ጠረጴዛ ላይ ይቀመጣል ማለት ነው። ሌላ ደግሞ አንድ አልጋ ልብስ አለኝ። የትራስ ልብሶች ግን እኔ እንጃ፣ ወይት እንዳደረሷቸው አላውቅም፣ እጠይቃለሁ እንጂ። ይሄ ደግሞ ሌላኛው አንድ አልጋ ልብስ ነው። ቆይ ልነጥብ። ይሄ ደግሞ እንደምታዩት እንግዲህ አንደኛው የአልጋ ልብስ ነው። ይሄ ደግሞ በዙሪያው ዝግዛግ አለው፣ እንደምታዩት ይወርዳል። እዚህ መሀል አንድ አበባ፣ እዚህ ዳር ላይ አንድ አበባ፣ ዳርና ዳር አንዳንድ እንደዚህ ዳይመንድ ነገር መሀል ላይ እንደምታወት አንድ ዳይመንድ እዛ ጋር ደግሞ ዳርና ዳር ላይ አንድ ዳይመንድ ሆኖ እንደምታወት ዙሪያው በዚች ዳለች ማለት ነው። በዚች ክር ሱብሃን አላህ ይሄንን ሁሉ ቁጭ ስል ነው አስረኛ ክፍል የሰራሁት እላችኋለሁ። እንግዲህ ማታ ማታ እኔ ታታሪ ሰራተኛ መሆኔን አትርሱ። እሺ ሰምታችኋል። ቀን ሰራለሁ፣ ቀን እማራለሁ፣ ማታ ደግሞ ይሄን እሰራለሁ። አስረኛ ክፍል ማትሪክ ተፈትኜ ማታ ላይ ነው ይሄንን ሁሉንም የሰራሁት እላችኋለሁ እና ማሰራት የምትፈልጉ ልጆች መስራት የምችለውን እች እሰራላችኋለሁ። ጥልፍ ግን ጥለፊ ብትሉኝ አሁን ቁጭ ብሎ በጣም ሲጀመር አልችልም። ንጥለፍም ብለውን ያደክማል ጥልፉ። እጅ ስራ ግን የጠለባችሁኝ የፈለጋችሁትን አይነት የሞሰብ እንደዚህ የትሪ፣ የሶፋ ቁርጥራጭ ምናምን የፈለጋችሁትን እዘዙኝ፣ እሰራላችኋለሁ ማለት ነው ውዶች። ይሄ ይሄንን ይመስላል እንግዲህ እንደነገርኳችሁ ቃ ማዘዝ የምትፈልጉ ቃዘዙ። ጥለቡ የትኛውን ቦታ እናደርሳለን። ለዛሬ ጀላችሁ የመጣሁት ይህንን ይመስል ነበረ። ቻናላችንን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ።